ጠፋሽ ወዴት ጠፋሽ፣ ምናምን ብላችሁ በውስጥም የምታወሩኝ የምትደውሉልኝ፣ እንዲሁም ኮሜንት ላይ ያደረጋችሁልኝ ሰዎች በጣም ነው የማከብራችሁ፣ በጣም የምወዳችሁ። ይሄም ተመልሻለሁ። በሆነች ኬዝ ምክንያት የሆነ ስራ ነበረችኝ፣ በእሷ ምክንያት ብሬክ አድርጌ ነበር። አሁን ተመልሻለሁ፣ የኔ ውድ ቤተሰብ ተከታታዮች። ዛሬ ላይ ደግሞ እና ለምሳሌ በአዲስ ያ ተመጣጣ ያማኩ ያየ ማለት ነው በአዲስ ቪዲዮ መጥቼላችኋለሁ። ምን መሰላችሁ ዛሬ አዲስ ሰው ከኔ ጋር ቪዲዮ የሚሰራ ልጅ አለና ከሱ ጋር ተዋው ማለት ገና ልትተዋወቁት ነው። ዛሬ ገና ነው የማገኘው እና ለምን እንደዚህ አላደርግም ማለት ቤተሰቦች ላይ ያገኛቸው አላውቅምና ስለዚህ፣ ለምን ስትተዋወቀው ከሱ ጋር ከእናንተ ጋር ለምን አይሆንም ብዬ አሰብኩና ከዛ እሱን እዚህ ቀጠርኩት። አሁን እየመጣ ነው ኦልሬዲ እና እሱ ጋር የምንተዋወቀ ፕሮግራም አለና ከሱ ጋር ስትተዋወቅ እናንተም አብራችሁኝ ትሆናላችሁ። ነገ እንኳን ከሚፈጠር ቢፈጠር አብራችሁኝ ነበራችሁ የደዋወቃችሁኝ አብራችሁኝ ናችሁ ብዬ ስለማምን ማለት ነው። እና ኦልሬዲ በቃ አሁን እየመጣ ነው። መጥቻል፣ ገብቻለሁ ውስጥ ነው ምናምን ብሎኛል። እየመጣ ነው። እና ያው በቃ ተተዋወቁ ምናምን፣ አብራችሁኝ ትሆናላችሁ። መጣ

ሰላም ስትልኝ በይዴ ደፍ ላይ ቆማን እንዴ መታሱ ዳር ልጅ አላስሬ ስሬ ማለት አሁን ላይ ምን ላይ ነኝ እኔ ያው ወንቲ ከቤተሰቦቼ ጋር አንድ ላይ ሆነን እንድንተዋወቅ ብዬ ነው ገባ። ኦኬ፣ ያው እንግዲህ ኮንቴንቶችን ምናምን ለራሴ እንደላለው ግን አልጀመርኩም። ለራሴ ምናምን ያዘጋጃቸዋሉ እኔ ደስ እጀምራቸዋለሁ ምናምን ያልኳቸው ማለት ነው። እንደ እግዚአብሔር ፈቃድ ያው እንጀምራለን ከአንቺ ጋር እንደም የጀመረው አዲሱ ፕሮጀክት አለ ይሄ አንድ ላይ እያደረግነው እንሄዳለን ብዬ ተስፋ አደርጋለሁ፣ እንደ እግዚአብሔር ፈቃድ። በየጊዜው ደግሞ ሰውም አይደለም አዳዲስ ሀሳቦች ይኖራሉ ምናምን ነገር ይሄ

ብዙ ነገር አውርተናል እና ግን ማለት በትውውቅ ደረጃ ደግሞ ማለት ያወራነው ስለ አትራችን ኬዝ ነውና፣ ማለት ሱሪ ምን አይነት ሰው ነው እና ማለት አሁን ከዚህ በኋላ ያው አብረን አይደል፣ ኖርማሊ ሙሉ ፋይልፍን ፍን ባይሆንም ያውና አለ 50 ባም ያንተን የሆንሽ ነገር ንገረን፣ ከቤተሰብ ጋር ማለት ነው ያው ሱራ ማለት እንደምትይው እኔ ነኝ ግን ለአንተ ደግሞ እነግርሃለሁ። ሰበላዊነት ካለላልኩ ሰው ነኝ። ነገር ስራዎችን መስራት እወዳለሁ። አዳዲስ ነገሮችን መሞከር ደስ ይለኛል ምናምን ከሰው ጋር

በሆነ ባሉኝ ዝም ብዬ ምስተቃፈት ያው ልብን ይሞላልና እና ከሰው ጋር ነው እንዳልከው፣ ቶሎ ግባባል እንዳልከው ያው በአካል ባይሆንም በውስጥ በጣም ነገር ሌላ ነገር እሺ፣ ስለ ስራ ነው እውነቱ፣ ስለ ስራ ነው ያወራ ነው። ስለ ስራ አወራን ማለት እንደምንገናኝ አብረን እንደምንሰራ ምናምን፣ እኔ ነገርኩሽ ስለ ራሴ ስራ ነገር ያወራለሁ። ከዛ ስለ ራሴ ስራ ነገር ደግሞ ቪዲዮውንም ብሬክ እንዳረኩኝ ምናም ነገር ከዛ ምንድነው ስሙ አለኝ፣ አብረን እንሰራለን ምናም ነገር አለኝ። ዩቲዩብ አብረን እንሰራ ማለት ተባባልን።

ያው አዲስ ነገር ይዘን እንመጣለን። እኔና ክሮዎች ያሉን እሱን ነገር ይዘን እንመጣለን። እንዳለች ድሬዳዋ ልጅ ነኝ። ድሬዳዋ ልጅ ደግሞ እንደምታውቁት ፍቅር ነው። ወንጆ ፍቅር ፈታታለ ለልጃችን እኔ አሁን እያፈርኩ ነው። ትራይ እና ሱሬ ከድሬዳዋ እንዲሁ ለዚህ ለአርጥ ኬዝ ነው። ባይዘው ከድሬዳዋ ድረስ መጣ። ከዛ አሁን መጥቶ ግን አላሳፈርኩትም።

አይ ግን በቃ አብረን እንቀጥላለን። ያሰብኩት እና አብረን በጣም የሚገራረም ስራዎች ከዚህ በላይ ተንኮል ግን እንዳሰራደረክ በእኔ ነው እኮ ነው አይ እንደዚህ ራስ እ እኔ ነበር ከይዞት አቻ አትይሽ እና ምንድን ነው ስሙ እና ምን አልኩት መሰላችሁ፣ የሆነ ሰዓት ላይ በስልክም ብለው እንጂ ያው በስልክ ምን አወራ መሰላችሁ፣ ድሬዳዋ ይዤሽ ይላሉ ነው። ኧረ ቆይ አዲስ አበባ ምን ጨርስ በደምብ እንስራ አልኩት። ከዛ ድሬዳዋ ሂድ እንከባከብሻለሁ ባለኝ እና እሱ ነገር አልተዋጠልኝም እና እሱ ነገር ያው ሌላ ነው። እኔ በጣም ጥሩ ሰው ነኝ። ከስሜ እንደምትወድ ያው ስራ ሰዎች ካሰበች እንግዲህ በውስጥ እኔ ምን ያለኝ በቃና በቃ ማለት ማርያምን ነው የምላችሁ ታይም ነው እና በቃ አብረን እርግጠኛ ነኝ፣ አብረን አሪፍ ስራዎች ሰርተን እርግጠኛ ነኝ፣ አብረን እናድጋለን። ይፋልኝና አልታል ለቤተሰቦችም እንደሚወዱንም አሪፍ አሪፍ ስራዎቻችንን እንደሚወዱትም ተስፋ አደርጋለሁና በቃ በዛ ተስፋ ነው ያለው። ይሳካል ይሳካል ወይ ነው ተስክ ተስክ ትመጣለህ ጋር ሙሉ

እኔ ከጎን ናቸው ሲሆን ምን ጊዜም ሴቶችም ወንዶችም ይሆናሉ። ይሄን ነው የሚስማማቸው። አረንጓዴ ለብሳ ይመጣች ነው። ሰላማዊ ነገር ሪፕሬዘንት ያደርጋል እና እውነት ነው ምንድን ነው

ሱማ እዚህ ጋር እዚህ ለምን እንደዚህ አናረግም ብዬ ከሱ ጋር ብቻ ደስ አይልም፣ የሆነች ቅመም ነገር አልኩት። ከዛ እሺ ቲጂ እንደዛ በቃ እንደዚህ ብሎ ከዛ እኔ ነኝ ተነጋገርን፣ ኖርማላ እና ይሄን ይመስል ነበር ከስሪ ጋር የነበረን ቆይታ ሙሉም። እና ከዚህ በኋላ ደግሞ እኔ እና እሱ ያው ከካሜራ ጀርባ ብዙ ናራሽ ነገሮች አሉ። ለነሱ ታይም ደግሞ ስለሌለ ብዙ ነገር ስለምናወራ ያው ታይም የለም ነው። በዛ እዚህ ጋር እንጨርስና ብድሩንም ማይመልስ አይወለድ ይባላል። ልብ ድሮን ማለት ነው። እኔ ተዘጋጅቼ ነው ወሽ ታገኝ ከዚህ በኋላ የቲጂቢት ቤተሰቦች እና እወዳቸዋለሁ። ሰብስክራይብ እያረጋችሁና እባሉ እና ሰላም አሉ ቴንኪው። በጣም ነው ወዳቸው